ጠሳ ላይ ይባላል ነው የእዣ ወረዳ ባህል ቱሪዝም ጽህፈት ቤት ኃላፊ ነኝ። እንደ እዣ ወረዳ በርካታ የቱሪስት መዳረሻ ስፍራዎች አሉ። እነሱም ሰው ሰራሽ እና የተፈጥሮ የቱሪስት መዳረሻ ስፍራዎች አሉ። አሁን ላይ ያለንበት ቦታ ሻ ወረዳ ሸብራድን ቀበሌ ውስጥ ላይሻም ልዩ ስሙ ላይሻም በሚባል ጀፎሮ ላይ ነው ያለ ነው። ይሄ ሰው ሰራሽ በተፈጥሮም በሰው ሰራሽም ተውቦ የተቀመጠ ከዘመናት ዘመናት ሲሸጋገር ያለ ጀፎሮ ነው። ሌሎቹም እንዲሁ ያማሩ እንዳይሰፋጣጥ ያሉ ለአጓሽ ተረክ በጉራጌ በአጠቃላይ እንደ እዣ ወረዳ በርካታ ጀፎሮዎች አሉ። እነሱንም ከማህበረሰብ ጋር በመተባበር ጀፎሮን የማሳመር ስራ እየሰራን እንዳለን እንገኛለን። ሌላውም የተፈጥሮ የተፈጥሮ መስህብ ስፍራዎች እንደዚሁም ጥብቅ ደኖች አሉ። እንደ ቆጠር ገድራ ጥብቅ ደን፣ የጌሜ ደን ወዲህም ዋጨባት የደን በርካታ ደኖች አሉ። በተፈጥሮ እንዲሁም በሰው ሰራሽ በ2011 የተተከለው ኔሽ ላይ ያለውም እንዲሁም አሁን እሱም በርካታ ጥሩ ደን እየሆነ የመጣ ደን አለ። በጉራጌ ልማት ማህበር የተተከለው ደን አለ። ይህም ሰው ሰራሽ ደን ነው። በተፈጥሮ ግን በርካታ ደኖች አሉ። ከ በላይ ደኖች አሉ። በዣ ወረዳ ላይ አትርፎ አካባቢ ላይ ያለው ደን ማንሳት እንችላለን። በርካታ ፏፏቴዎች አሉ። እንዲሁም ደግሞ በርካታ ዘመናት ያስቆጥሩ አብያተ ቤተ ክርስቲያናት፣ መስጊዶች የመሳሰሉ የቱሪስት መዳረሻ ስፍራዎች አሉ። እነሱንም የአካባቢ ተወላጅም ከአካባቢ ውጭ የሚያሉ ማህበረሰብ እየመጡ የሚጎበኝነት ጉብኝት የሚያደርጉበት ና መልካም ምድሩ እንዲሁ ለሰው ልጅ ተስማሚ እየሆነ ያለበት ሁኔታዎች አሉ። እናንተ መታቸው ጉብኙ በርካም ጥሩ ጊዜ ማሳለፍ ትችላላችሁ፣ የሚል ሀሳብ አለ። ምናልባት አሁን የገጠር ኮሪደር ልማት እንደወረዳው ምን አይነት ስራዎች እየተሰሩ የገጠር ኮሪደር ልማት በቀበሌ አጠቃላይ በወረዳ ደረጃ ወደ 46 ኪሎ ሜትር በ2017 ታቅደ ወደ 38 ኪሎ ሜትር የማጠር ስራ በአጠር የማስተካከል ቅየ የማስጠበቅ፣ እንዲሁም ደግሞ ቁጥቋጦዎችን የማንሳት ባህር ዛፍ የማንሳት በጀፈሮ ላይ ደግሞ ከጎን ምግብ ሰብሎች በአቮካዶ የመትከል ስራዎች እየተሰሩ ነው ያሉት። ይሄ በሁሉም በ 28 ቱም ቀበሌዎች ጀፈሮን የማስተካከል ስራ እየተሰራ ነው ያለ በ28 ቀበሌዎች በ17 ግን 46 ኪሎ ሜትር አቅደናል ከ46 ቱም 38.25 ኪሎ ሜትር ጀፈሮን የማስተካከል የማሳመር የማስዋብ ስራ ሰርተዋል ማለት ነው። ምናልባት እነዚህ አሁን ቅድም የተጠቀሱ የቱሪዝም መዳረሻ ስፍራዎች ጀፈሮን ጨምሮ ማህበረሰቡም፣ ብሎም መንግስት እነዚህ ጠብቆ ለትውልድ ለማቆየት ምን አይነት ስራዎች እየተሰሩ ነው? መልእክትም ካለት ማህበረሰቡ እንዲጠብቃቸው ለትውልድ እንዲያስተላልፍ። መልካም ማህበረሰቡ ከአያት ቅድመ አያት ጠብቆ ያመጣው ነው። አንዳንድ እና ያስተካከሉ ጥሩ ያልሆኑ ነገሮች አሉ። በየአካባቢ በተለይ ጀፈሮ ቆፍሮ ቤት ከማስገባት ያላስፈላጊ ነገሮች ናቸው። ቤት ከመምላት ጭቃ ከመመረግ ጋር ተያይዘው እነዚህ የተጣሱ የመጡ የመግፋት ድንበር የመግፋት ቀየውን የመግፋት ነገሮች ተያይዘው የመጡ ጉለቶች ናቸው። አሁን በአዲስ መልክ ታቅዶ በተገባበት መንገድ ግን ማህበረሰቡን አውቶ በማወያየት አጠቃላይ የወረዳው መንግስት ከአጠቃላይ ከወረዳው ከተውጣጡ አገር ሽማግሌዎች ከቀበሌ አስተዳደሪዎች ከስራ አስኪያጆች ጋር በወረዳ ደረጃ ምክክር በማድረግ እነዚህ አባቶቻችን ጠብቀው ያቆዩትን ቅርስ የሚሸረሸሩ ጉዳዮችን ቁጭ ብሎ በቀበሌ ደረጃ እንዲመክር በልማት ቡድን ደረጃ እንዲመክል በጀፈሮ ደረጃ ላይ ቁጭ ብሎ መክሮ እንዲያስተካክል በተግባባንበት መሰረት የአካባቢ ማህበረሰብ ጀፈሮውን በመነሳሳት እያጠረ እያስተካከለ እያስዋበ ፍራፍሬዎችን እየተከለ ለትውልድ ወደ ትውልድ እንዲሸጋገር የራሱን ሚና መንግስትን ማህበረሰቡም እየተጫወተ ያለ መሆኑን ያሳያል ማለት። በዚህም በቅርብ ቀናቶች በቅርብ ጊዜ ውስጥ በርካታ ከየአካባቢያችን የተወጣጡ ሰዎች መጥተው ጀፈሮን የሚጎበኙበት የሚያዩበት መንገድ ትልቁ የተሰራ ስራ እንዳለ ያሳያል። የምታስታውስ ከሆነ ዳንኤል ክብረት መጥቶ አይቶ በጣም ጥሩ አፕሬት አድርጎ እንደሄደ የምናስታውሰው ነው። ከዚህም ከ15 ቀን በፊት ደግሞ አጠቃላይ ከመላ ሀገሪቱ ከጤና ተቋም ከጤና ሚኒስቴር የተውጣጡ ሰዎች በይሰፋጣጣ ጀፎራ ላይ መጥተው ያዩት ነገር እጅግ በጣም ተደንቀው በጉራጌ ቤት ባህል አሰራር በጀፎራ አጠባበቅ እንዴት መኪና በሌለበት እንደዚህ ተጠብቆ ሊኖር ቻለ የሚለውን ነገር ምን አይነት ሚስጥር ቢኖረው ነው የሚለው መጥተው ያዩበት መንገድ ጥሩ ነው። ማህበረሰቡን በዛ እየተነቃቃይ እኔ ጋር ተመጥቶ ቢታይ እያለ ጥያቄ እያቀረበ ነው። የስረድሻይ የቱሪስት አገልግሎት ተቋማት ልማት ስራ ሂደት አስተባባሪ እንደ ወረዳችን በርካታ ሆኑ የቱሪስት መዳረሻ ስፍራዎች አሉ። በተለይ ታሪካዊ፣ ተፈጥሯዊ፣ ባህላዊ ምንላቸው ማለት ነው ከሌሎች ወረዳዎች በተቻለ እንደ ጉራጌ ዞን አጠቃላይ በወረዳችን በርካታ ሆኑ ስፍራዎች አሉ። እነዚህ ከማስታወቅ ጋር ያሉን አማራጮች ተጠቅመን እኛ የማስታወቅ ስራ ነው። ቀጣይ ከማልማት ጋር ያሉ ነገሮች ደግሞ ፖቴንሻል አሉ። ከዛ ባለፈ ከመንገድ ጋር በተለያየ መልኩ ማለት ነው ለመሰብ ስራ ለጉብኝት ለቱሪስት በጣም ብች ነው። የሀገር ውስጥም ሆነ የውጭም ዜጋ ቢመጣ እንደፈለገ ጎብኝቶ ተዝናንቶ መሄድበት አካባቢ ስለሆነ የትኛውም አካባቢ እዚህ እንደኛ ዞን እንደ ወረዳችን ማለት ነው የትኛውም ኢንቨስትመንት መጥቶ ኢንቨስት ቢያደርግ በተለይ እንደ ሰሞኑ የምናየው ይሄ ሐይቅ የሴገሚ ሐይቅ ላይ ማለት ነው፣ እዛ ላይ የትኛውም ኢንቨስተር መጥቶ እዛ ላይ ኢንቨስት ቢያደርግ በስራ እድል ፈጠራውም በኢኮኖሚ ህብረተሰቡ በማስጠቀም በተለያየ መልኩ ትልቅ አስተዋጽኦ ስለሚያደርግ ቀጣይ እዚህ ላይ ያው የትኛውም ኢንቨስተር መጥቶ ኢንቨስት ቢያደርግ እና እዛ ላይ ለእኛ ትልቅ እድል ይፈጥራል። መስራት እድል ይፈጥራል በተለያየ መልኩ ማለት ነው። እዛ ላይ የትኛውም ባለ ሀብት መጥቶ በተለይ በአሳ ምርት ላይ በተለያየ መልኩ ማለት ነው። እንደ አረቀት ማን ነው ሀይቅ ያለው እዛ ላይ ጉምር ላይ ያለው ማለት ነው። እንደዚህ የትኛውም ኢንቨስትመንት እንደ ባለ ሀብት መጥቶ እዛ ላይ ኢንቨስት ቢያደርግ የተሻለ ሆና ብዬ አስባለሁ። ከዛ ባለፈ ደግሞ የመስፍራዎቻችን አሉ ቅድም እንዳነሳኋቸው ማለት ነው እሱ ላይ በደንብ የበለጠ ከማልማት ጋር ቀጣይ ብዙ ስራዎች ይጠይቁናል፣ ግን የማስታወቅ ስራ በተሻለ መጠን በተለያዩ መንገዶች አማራጮች ጠቅመህ ፕሮሞት የማድረግ ስራ በተሻለ መጠን እየሰራ ነው እንገኛለን። የሚል ስሜ አቶ ገብሬ ነጋለኝ ነኝ። የተወለድኩት እዚሁ በዣ ወረዳ ነው። በዣ ወረዳ ነው ቀበሌ ሸብራደን ቀበሌ ገበሬ ማህበር በንዑስ ቀበሌ ደግሞ ላይሻም በሚባለው ቀበሌ አካባቢ ነው የተወለ የተማሩ አይምሯቸው የሚሰራ አባቶች ናቸው። እና በዛን ሰዓት ይሄ ጀፈሮ ከአምስት ዝንጋ አይበልጥ እና ይሄ በሙሉ እርሻ ነበር እርሻ ነበር እና ያን በ1960 የሆኑ ለቅሶ ነበር። ታዋቂ የሚባሉ ሽማግሌዎች፣ በሳል ሽማግሌዎች እዚህ ለለቅሶ መጡ። በተቀመጡበት ጀፈሮን አዩት። ካዩት በኋላ ለምን አታሰፉትም አሉ። እና ያን ቃል ሲያወጡ ወዲያውኑ ህብረተሰቡ የመቀበል ችሎታ ነበር። ባይማር የመቀበል ችሎታ የማድረግ ችሎታ ነበር፣ እንዳሁኑ ትውልድ አይደለም። ወዲያውኑ እንትን አሉት እና ከዛ በኋላ እያንዳንዱ 12 ዝንግ እንዲሆን እርሻውን ቤት የፈረሰ ቤት አለ እርሻውን ተነስተዋል። ያሁን በእንደዚህ በስፋት ተለክቶ ቁጭ ብለዋል። ከ1960 ጀምሮ እስካሁን ድረስ ይሄው ነው እና ደህንነቱ እየተጠበቀ ማንም እንደፈለገ እዚህ እንትን አይልም። ደህንነቱ ትውልዱ ደግሞ ያን የተረከበው እንትን በሚገባ እየጠበቀ እንዳይቆፈር ምን እንዳይባል በቃ የልጆቻችን መዝናኛ ነው። ችግር ካለ ማንኛው አን አጥፊ ካለ አውጥተን እዚሁ አስተካክለን መክረን ቦታ ሲዘን እምቢ ካለ ለህግ አሳልፈን እንሰጣለን። ማንም በቃ ሰላም የሰፈነበት አካባቢ አንድ ጸጥታ ቢነሳ ዛሬውኑ ከመቅጽበት እርምጃ የምንወስደው እና እርምጃ የምንወስደው በገንዘብ ቅጣት ምናምን አይደለም። የምክር አገልግሎት ይሰጠው። ይህ የምክር አገልግሎት ይሰጠ። እኛ ዋና ቅጣታችን ምንድን ነው? ሰው አንድ ነገር አጥፍቶ በሰው መሃል ከቆመ በቃ ወደቀ። ራቆቱ ቆመ ነው። ምን እንደጋግሞ? እምቢ ካለ ግን እንዳስፈላጊነቱ ወደ ህግ እንመራለን። ህግ የሚወስደውን እርምጃ ይወስዳል። ይሄ ነው። መልካም የወረዳው ባህል ቤት ጥሩ የሆነ ዘመኑን የዋጀ ባህል ቤት አጠቃላይ የጉራጌን ማንነት ሊገልጽ የሚችል በተለይ ደግሞ የዣን ማንነት ሊገልጽ በሚችል መልኩ ተገንብቷል። ውስጡም አጠቃላይ የጉራጌ ባህል ቁሳቁስ የተሟላለት ነው። ምንጣፉንም እንደምታዩት ከሆነ ይወደራ እንትን ጅባ የተነጠፈ ነው። አጠቃላይ የጉራጌ ቁሳቁስን የጉራጌነትን ሊገልጽ የሚችል አጠቃላይ አሁን አዲሱ ትውልድ በቆርቆሮ የሳር በቆርቆሮ ቤት እየተዋጠ ነው። አሁን ላይ እንደምታዩት በርካታ አሁን አቅም ያለው ሰው ካልሆነ በስተቀር ባህል ቤት መገንባት አይችልም። ሰው ያንን ለማድረግ በከተማ የሚወለዱ ህጻናት ከሌላም ቦታ የሚመጣ ማንኛውም ጉራጌ የሚሆን ጉራጌ ያልሆነ ማህበረሰብ እንዲጎበኘው እንግዳ እንዲቀበልበት የወረዳ መንግስት ከፍተኛ በጀት በጅቶ ጥሩ የሆነ የባህል ቤት መገንባት ተችሏል ማለት ነው። ስለዚህ እሱም እየተጠቀምንበት ነው፣ እንግዳ እየተቀበልንበት ነው። ይበል የሚያሰኝ ማህበረሰቡ አሁን አቅም ያለው ሰው በርካታ ባህል ቤት በዘመናዊ መልኩ እየገነባ ነው። በብሎኬት በቆርቆሮ እያደረገ እየገነባ ነው። ከፍተኛ አቅም ያለው ሰው ደግሞ እንዲሁም ባህል ቤት በሳር ቤት እየገነባ ነው። ማህበረሰቡ ከትውልድ ወደ ትውልድ እንዲሸጋገር የጉራጌን ባህል ሳይበረዝ ከነ ቱባ ባህሉን እንዲያስቀጥል ከፍተኛ የሆነ አድራ መልክ አድራዬን ለማስተላለፍ እወዳለሁ። ሌሌሌ